ኢትዮጵያ እያካሄደች ባለችው የአረንጓዴ አሻራ መርሃ ግብርና ራስን በምግብ ለመቻል የምታደርጋቸውን ጥረቶች መነሻ በማድረግ ከፋኦ ዓለም አቀፍ እውቅናና ሽልማት ማግኘቷ ይታወሳል። ኢትዮጵያ በዘርፉ እየሰራች ስላለቻቸው ስራዎችም የቱሪዝም ሚኒስትሯ ሰላማዊት ካሳ ከፋኦ ዋና ዳይሬክተር ኪዩ ዶንጊዮ ጋር ውይይት አድርገዋል። በውይይታቸውም ዋና ዳይሬክተሩ በኢትዮጵያ ስለተሰራው ስራ ምስጋና አቅርበው ተግባሩ ሌሎች አፍሪካውያንም የሚማሩበት ነው ብለዋል። ኢትዮጵያን ላለፉት መርሃ ግብር ከተጀመረበት ጊዜ አንስቶ ክቡር ጠቅላይ ሚኒስትሩ ለሁሉም ኢትዮጵያውያን ጥሪ ካቀረቡበት ጊዜ አንስቶ በነበሩት ዓመታት ኢትዮጵያውያን ለነበራቸው ተሳትፎ ምስጋና የቀረበበት ነው። ይሄ ደግሞ ለአፍሪካ በመላው ዓለምም ጭምር ብዙ ሀገራት ምርት ሊወስዱበት የሚገባ እንደሆነ አንስተዋል። ዋና ዳይሬክተሩ በከተሞች የሚሰሩ የኮሪደር ልማት ስራዎች የኢትዮጵያውያንን ስራ ወዳድነት የሚያሳዩ ናቸው ሲሉም አንስተዋል። ሰው ተኮር በሆኑ ፕሮጀክቶች አካባቢ ጥበቃ ላይ እና የኮሪደር ስራዎችንም ጭምር ኢትዮጵያን ለመቀየር የሚመጡ ሀሳቦችን ወደ መሬት ለማውረድ ነው ውጤታማ ማድረግ ላይ የኢትዮጵያን ተሳትፎ እጅግ አስደናቂ እንደሆነም አንስተዋል። ይሄ ደግሞ በስራ ወዳድነት እና በኢትዮጵያን ታታሪነት ጭምር እውን ሊሆን መቻሉንም አንስተዋል። በገጠር ኮሪደር ልማት እየተሰሩ ያሉ ስራዎችም የዜጎችን ህይወት የሚያሻሽሉ ለአካባቢ ጥበቃም በእጅጉ የሚያግዙና ዓለም አቀፍ መስፈርትን ጭምር ያሟሉ ስለመሆናቸውም ነው በውይይቱ ላይ የተነሳው። በተለይ እሳቸው በዓለም አቀፍ ደረጃ በፋኦ ዋና አጀንዳ አድርገው እየሰሩበት የሚገኙት ፎር ቤተርስ የሚባሉት የአራቱ መሻሻሎች ወይም የዓለም መሻሻሎች የሚሏቸው የተሻለ አመጋገብ የተሻለ ምርት፣ የተሻለ ከባቢ እና የተሻለ ህይወት የሚባሉት አራቱ። እነዚህን በማከለ መልኩ ኢትዮጵያም የምትሰራቸው እነዚህ የልማት ስራዎች በአለም አቀፍ ደረጃ የተቀመጡትን መስፈርቶች ጭምር እያሟሉ መሆናቸው ነው። የእያንዳንዱን ዜጋ ህይወት ለመቀየር ከሚደረገው ጥረት ባሻገር ለከባቢና ለተፈጥሮም ዋጋ የሰጠ ስራ መሆኑን በአድናቆት አንስተዋል። በአጠቃላይ አሁን ኢትዮጵያ በአካባቢ ጥበቃ ዘርፍ እየሰራቻቸው የምትገኛቸው ስራዎች የብዝሃ ህይወትን የሚያስጠብቁና ለቱሪዝም ዘርፉም እድገት ትልቅ አስተዋጽኦ የሚያበረክቱ ስለመሆናቸውም በውይይቱ ወቅት ተነስቷል። አለም ተፈጥሮን ለመንከባከብ የሚደረጉ ጥረቶችን በተለያየ መልኩ ለማገዝ በሚሞክርበት ጊዜ ውስጥ እንደዚህ በተግባር የሚተረጎም የሚታይ ስራ እየሰራች የምትገኘው ኢትዮጵያ የብዙዎች መዳረሻ ልትሆን እንደሚገባ እና በተለያዩ የፋው መድረኮችም እሳቸውም ሲያነሱት እንደቆዩት መተዋወቅ እየተሰራ ያለው ስራ አለም መቶ ላይ የሚገባ እንደሆነም አንስተዋል። ይሄ ደግሞ የተፈጥሮን መንከባከብ ብቻ ሳይሆን በውስጡ ያለውንም ብዝሃ ህይወት አብሮ የማላቅ መሆኑንም አንስተዋል። ኢትዮጵያ በቀጣይ በምትሰራቸው ስራዎች ላይ የቱሪዝም ኮንፈረንስን በሚያግዝ ሁኔታ ፋኦ ድጋፉን እንደሚሰጥና ለዚህም በአዲስ አበባ የሚገኘውን ቢሮውን ቀጠናውን መምራት በሚያስችል መልኩ እያደራጀው ስለመሆኑ ተነስቷል። ግብርናው ላይ፣ የአካባቢ ጥበቃ ላይ፣ አረንጓዴ አሻራ ላይ ያለውን ተጨባጭ የሆነ በቴክኒክ ድጋፍ ለማድረግ ሊሆን ይችላል። የተለያዩ ድጋፍ የሚያደርጉ መንግስታዊ ያልሆኑ ተቋማትን በማስተባበር ሊሆን ይችላል። ይሄንን ኢትዮጵያ የጀመረቻቸውን ስራዎች ለማገዝ በነጻፊ በኩል በጣም ቁርጠኝነት እንዳለ አንስተውልናል እና ለዛም ባይ ምስጋና አቅርበናል። ያለን ተሳትፎ፣ ያለን ትብብር የበለጠ እየተጠናከረ እንደሚሄድም እምነታችንን ገልጸናል። ያሉት ምልክቶችም እሱን የሚያሳዩ በመሆናቸው በጣም የተሳካ ውይይት አድርገናል።